ይህ ቪዲዮና እዚህ ቪዲዮ ላይ ያልተላለፉ የገለቴ ቡርቃ ድምጾች ቃል በቃል እንዲተረጎማሉ። መኖሪያ ቤቴን ተዘርፌያለው። መንግስት በተለያየ ጊዜ የሸለመኛ አስራ አንድ መሬቶች ነበሩኝ። ከዚህ ውስጥ አስሩ ተዘርፌያለው። ይህ ብቻ አይደለም፣ ተወስዶብኝ ተሽጧል። አሁን ካለውበት ቤት ለማስወጣት በፍርድ ቤት ጉዳዩን እየቀጠለ ነው። ይህ ማለት አስራ አንደኛውን መሬቴንና ቤቴን ሊዘርፉኝ እየተዘጋ ተዘጋጁ ነው። በአጠቃላይ አምስት መኪናዎች ነበሩኝ። አራት መኪናች ደግሞ ተዘርፌ ተሽጠዋል። በአሁኑ ወቅት ልምምድ አቁም ያለው በፍርሃት ለአንድ ዓመት ከቤት አልወጣውም ትላለች አትሌቷ በእንባ ታጅባ። ፍርድ ቤት ሁሉንም ነገር እኔ ላይ እየፈረደ ነው፣ ሊገባኝ አልቻለም። የእኔን ጉዳይ እየተመለከተ አይደለም እኔን የሚሰማኝ ጠፍቷል። አሁን የቀረው ጠቅላይ ሚኒስትር ዶክተር አብይ አህመድና የኢትዮጵያ ህዝብ ብቻ ነው። ጎዳና ከመውደቅ በፊት ህዝቡ ድምጽ ይሁንኝ፣ ጠቅላይ ሚኒስትር አብይ አህመድም ይድረስልኝ፣ ሼር በማድረግም መልክቴና ለዓለም አዳርሱልኝ ትላለች ጀግኗ ገለቴ ቡርቃ። ለመሆኑ ገለቴ ቡርቃን እየዘረፋት ማን ነው? እንደ ዛሬው ሳይሆን ገለቴ ቡርቃን የምናውቃት በምንድን ነው የሚሉትና ከዚህ ዘረፋ ጀርባ ስላለው ሰው አጠቃላይ ገለቴ ቡርቃ የሩጫ ህይወትና ያስመዘግበቻቸው ድሎችን እንነግራችኋለን ለጥቂት ደቂቃዎች አብረን እንቆይ። አይዞሽ ገለቴ አይዞሽ አይዞሽ፣ በቃ ምን እናርግ፣ በቃ ምንም ማድረግ አይቻልም። አይዞሽ ገለቴ አይዞሽ አይዞሽ፣ በቃ ምን እናርግ፣ በቃ ምንም ማድረግ አይቻልም የሚለው ዘመናትን የተሻገረ ቪዲዮ ነው። ከዛም አለፍ ሲል ለቀልዶኖ ዘመናትን ተሻግሯል። ጊዜው 2009 የበርሊኑ የዓለም ሻምፒዮና ላይ በ1500 ሜትር ገለቴ ቡርቃ እየመራች ነው። ወርቅ የማግኘት እድሉ በእጇ ነው። ነገር ግን ወደ ማብቂያ አካባቢ ስፔናዊቷ እና ታሊያ ሮድሪጌዝ ገፈተረቻት። ገለቴ ወደቀች። ለገለቴ አሳዛኝ ቀን ነው፣ እጅግ በጣም አሳዛኝ ቀን። ያን ቀን ቀነኒሳ በቀለ ከ10000 ሜትር የወርቅ አሸናፊነት መልስ በ5000 ሜትር በድጋሚ ወርቅ ሜዳሊያ አሸንፏል። ቀነኒሳን ኢንተርቪው እየተደረገ ነው። ቀነኒሳ በኢንተርቪው ዞር ብሎ ሲያያት የሀገሩ ልጅ ለማጽናናት ንግግሩን አቋርጠ ቋንቋውን ከእንግሊዝኛ ወደ አማርኛ ቀይሮ ገለቴን አናገራት። ተመልሶ ዳግም ለጋዜጠኛው ገለቴ ቡርቃ ላይ የተፈጠረውን ነገር ማብራራቱን ቀጠለ። ቀነኒሳ ይህን ከማድረግ ምንም ነገር አላገደውም። ዓለም የሚከታተሉን ቃለ መጠይቅ ችላ ብሎ የገለቴን ሀዘን በአደባባይ ተጋራት። በንግግሩ መሃል ቀልቡን ተከትሎ የማጽናኛ ቃሎችንም ወረወረ። አልተጠነቀቀም ምን ይለኛል አላለም። አይዞሽ ገለቴ ያላት ይህን ቃል ብዙዎች መቀለጃ አድርገው ትኖረዋል። አሁንም ድረስ ሁላችንም ማፍ ውስጥ አለ። ከቅርብ ጊዜ ወዲህ ይህን አይኮኒክ ንግግር እንደ ርኅራኄና የዋህነት መገለጫ አድርገን ወስድነዋል። ቀነኒሳ ግን ሁላችን ቀድሞናል። ስንቶቻችን ሰው ለማጽናናትና ከሰው ጎን ለመቆም ከተጎዳና ከተበደለ ሰው ጋርም ለመሆን እንደምንመርጥ የታወቀ ነው ያውም እኛ። ቀነኒሳ ከልቡ ቅን ሰው ነበር። እንደዚህ አይነት ውብ ነገሮችን ሳያስብ የሚያደ ደግ ሰው ይማርካል። ከተደጋጋሚ ድሎች በተጨማሪ ቀነኒሳ ድንገት ባደረጋቸው ዋህነቱ እና ቅንነቱ ባየንበት ሁለት ነገሮች አስታውሳለሁ። አንደኛው ኃይለ ገብረ ሥላሴ ወደ ኋላ ዞሮ ባይኑ ሲፈልግ የነበረበትና ሁለተኛው አይዞሽ ገለቴ ያለበት ነበር። በእርግጥም ገለቴ ዛሬ የቀነኒሳን አይዞሽ ገለቴ ሳይሆን የኢትዮጵያን ሕዝብ አይዞሽ ገለቴ የሚለውን ትክክለኛውን የወገኖቿን እርዳታ እየፈለገች ነው። ይቺ አትሌት ገለቴ ቡርቃ ለ20 አመታት ጥራ ግራ ያፈራችውን ንብረቷን ተዘርፋለች። የሰረፋት ሰው ማንነቱ ሲታወቅ ሰውየውም ባለቤቷ ነው ተብሏል። አትሌት ገለቴ ቡርቃ በባለቤቷ ታደረ ገብረ መድኅን ገብረ ማርያም ሙሉ በሙሉ ያፈራችውን ሀብት መዘረፏን ለገመዳ ይፋ አድርጋለች። መኖሪያ ቤቴና መንግስት በተለያየ ጊዜ ሸለመኛ አስራን መሬቶች ውስጥ አስሩ ባለቤቴ ሸጣቸው። አሁንም ደግሞ እንደገና ከቤቴ ሊያስወጣኝ ነው። በፍርድ ቤት ሁልጊዜ ጊዜ ለሱ ለምን እንደሚወስን መዝገቦችን እንዴት እንደያዛቸው ሁሉ አላውቅም። እኔ በጣም ተጨንቄያለሁ። አጠቃላይ አምስት መኪኖች ነበሩን። አራቱን ባለቤቴ በስሙ አድርጎ ሸጧል። ይህ ሲሆን ደግሞ የኢትዮጵያ ፍርድ ቤት እየተባበረ ነው ትላለች። እኔ ለመመደ ትች አለው ለአንድ ዓመት ከቤቴ ያልወጣውም በእጅግ በፍርሃት ውስጥ ነው ያለሁት። ጠቅላይ ሚኒስትሩ ብቻ ነው ያልሰማው። ሌላ ያልነገርኩት ባለስልጣን፣ ያልሄድኩበት ፍርድ ቤት፣ ያላንኳኳውት በር የለም። ለምን ይህን ያህል ትብብር እየተደረገ እንደሆነ አልገባኝም ትላለች። ከገለቴ ቡርቃ ገለቴ ቡርቃ ኢትዮጵያን ባለመራበ ስጠ ዓላማውን ከፍ አድርጋው ለበለበች ከወርቅ እስከ ብር ድረስ ሀገራችንን ያንበሸበሸች የግሏን ምርጥ ሰዓትም የሮጠች ነች። ከነሐለ ገብረስላሴ ሰፈር የሰፈር የተወለደችው የቺ ሰው በሲዞን ኦሮሚያ ክልል ኮፈሌ ልብይ ሰፈር የተወለደችው ገለቴ ቡርቃ በእርግጥም አሁን ላይ ወደ ሩጫው ለመመለስ ዲማ የገፋ ቢሆንም በማራቶን ለመሳተፍ ግን ከነነቀነሳ በቀለ ዲማ የገፋ ሰው አይደለችም። ገለቴ ቡርቃ አባቲ ባለም ሻምፒዮና 2015 በጂንግባ 10000 ሜትር የብር ሜዳሊያ በማምጣት ኢትዮጵያ ከዓለም ቀዳሚዎቹ መካከል እንድትሆን የድርሻዋን ተወጥታለች። ሻምፒዮንሽፕን ቢሆን ገለቴ ቡርቃ አጅግ የተሳካላት ሰው ነች። በ28 ባለንሻባን ሻ500 ሜትር ወርቅ በማምጣት የሀገሯን ስም አስጠርታለች። በ2010 ዱኋላን ሜትር የነሐስ ሜዳሊያ በ2012 በቱርክ ኢስታንቡል በ300 ሜትር የነሐስ ሜዳሊያ በማምጣት ለኢትዮጵያ ሀገሯ የበኩሏን አበርክታለች። በአፍሪካ ጨዋታዎች በ2017 በአልጀሪያ አልጀርስባን ሻ500 ሜትር ተወዳ ያድራ ነበር። በዛም ወርቅ አምጥታ የኢትዮጵያን ሰንደቅ ዓላማ በቀኝ እጇ ዛው ለብልባለች። በ2015 በኮንጎ ብራዛቢል በ1000 ሜትር የነሐስ ሜዳሊያ ባለቤት ነች። በአፍሪካ ሻምፒዮንሺፕ በ2008 በአዲስ አበባ በ1500 ሜትር በደጋፊው ፊት የወርቅ ሜዳሊያ በማምጣት ኢትዮጵያውያንን አስጨፍራለች። ስሟንም ባለማስጠርታለች በ2016 ናይሮቢ በ1500 ሜትር እንዲሁ የብር ባለቤት በመሆን ስሟን በሜዳሊያ መዝገብ ውስጥ ያሰፈረች አትሌት ነች። በእርግጥም ገለቴ በህይወቷ ዘመኗ ምርጥ ነበረች፣ እንዳሁኑ አለም ችላ ሳይላት ይህ ሁሉ ሀብቷ ሲዘረፍ ማንም ደረስኩልሽ ባይላትን ቅሉ ከዓመታት በፊት ከኢትዮጵያ አትሌቲክስ እና ስፖርት ወዳድ ማህበረሰብ አፍ ውስጥ ስሟ የማይጠፋ አትሌት ነበረች። 800 ሜትርን በውት ዶር 202 89 በ2010 በመሮጥ እጅግ ምርጥ ሰዓቷ ጦር አስመዝግባለች። 1500 ሜትርን ደግሞ በ2957779 በማሸነፍ የግሏን ሌላኛ ምርጣ አስመዝግባለች። ይችላል 1500 ሜትር በኢንዱር በ3595 በ2008 ገለቴ ገብታ ጀግና አትሌትነቷን አሳይታለች። ማይለራን አውትዶር 4183 በ2008 እንዲሁም ደግሞ በኢንዱር 4253 በ2010 በመሮጥ ገለቴ ቡርቃ በኢትዮጵያ ብቻም ሳይሆን ባለማደባባይም ስሟ ከፍ እንዲል ምክንያት ሆናለች። ሰለጅ 3000 ሜትር በ2006 8292 እንዲሁም ደግሞ በኢንዱር በተመሳሳይ ርቀት 83194 በ2008 እየሮጠች ቆጠችው። ገለቴ ቡርቃ ኢትዮጵያን ደጋግመው ያስጠረችው ገለቴ ቡርቃ ዛሬ ኢትዮጵያን ድረሱልኝ እያለች ገለቴ። በእርግጥም 5000 ሜትር 1432 በመሮጥ በ2007 10000 ሜትር 30 ደቂቃ 2666 በ2016 በመሮጥ ከኢትዮጵያ ታሪክ ከማይዘነጋቸው አትሌቶች መካከል አንዷ መሆኗን አስመዝግባለች። በግማሽ ማራቶን 1932 2016 በማራቶን ሩጫ 2260 በ2014 በመግባት ገለቴ ቡርቃ ገለቴ መቷን ያሳየች ኢትዮጵያ ስም ሲነሳም ሊዘረዘሩ ከሚችሉ ሴት አትሌቶች መካከል አንዷ መሆን ይችላለች። ላብነት ግንቦት 9-2010 በካናዳ ኦታዋ ማራቶን ውድድር አትሌት ገለቴ ቡርቃና አትሌት የማነጸጋ ያሸነፉ በሴቶች ውድድር አትሌት ገለቴ ቡርቃ 2፡22፡17 ሴኮንድ አሸናፊ ሆናለች። ይህ ብቻ አይደለም፣ የገባችበት ጊዜ በካናዳ በሴቶች በሚካሄዱ የማራቶን ውድድሮች ከተመዘገቡ ሰዓቶች ፈጣን ሆኖ ተመዝግቧል። ያን እጅግ አስገራሚው ነገር ሰላሳ ሁለት ዓመቷ መሆኑ ነው። አትሌቷ አጠራ 17 ቀን 2010 ዓ.ም በዱባይ ማራቶን 2 ሰዓት ከ2 ደቂቃ 45 ሴኮንድ ያስመዘገበችው ጊዜ የርቀቱ የግል ምርጥ ሰዓቷ ነው። ሌላኛው ኢትዮጵያዊት አትሌት ሕይወት ገብረ ኪዳን በዛ ሰዓት እንኳን እሷን ተከትላ ለመግባት የፈጀባት ጊዜ እጅግ በርከት ያለ እንደነበረ ይታወቃል። ይህን ከተቀናቃኟ ርቃ አትሌት ገለቴ ቡርቃ ውድድሩን በማሸነፍ 40 ሺህ አሜሪካን ዶላር የተሸለመች ሲሆን ሌሎች ደግሞ ሁለተኛና ሶስተኛ የወጡ አትሌቶች 20 እና 10 ሺህ አሜሪካ ዶላር ሽልማት ተበር ተመልክቶ ነበር። በሩጫ ደክማ ጥራ ግራ እንዲሁም ደግሞ ከተለያዩ የዓለም አትሌቶች ጋር ተወዳድራ ላቧን አፍስሳ እንቅልፏን አንትታና በልምምድ ያገኘችውን ሀብት ተዘርፍ ያለው እያለች ነው። ይህ ደግሞ ጉዳይ በእርግጥም ኢትዮጵያ ታዋቂ ሰዎች መዘረፋቸው እየተደጋገመ የመጣ ይመስላል። ከዚህ በፊት ቀመር ዩሱፍ ተዘርፍ ያለው ሲል ወደ አደባባይ ወጥቶ ነበር። ከዛም በኋላ የተለያዩ ሰዎች በፍርድ ቤት ትእዛዝ ሀብቴን ተዘርፍ ያለው ጎዳና ወድቅ ያለው የኢትዮጵያ ህዝብ እንዲደርስልኝ ይገባል የሚሉ ጥሪዎችን ሲያስተላልፉ ይሰማል። ለመሆኑ ታዋቂ አትሌቶችና ታዋቂ ሰዎች አርቲስቶች የሚዘረፉበት ምክንያት ምንድን ነው ትላላችሁ? በኢትዮጵያ አስነጻ ገለልተኛ ፍርድ ቤቶች እንዲኖሩ ምን ማድረግ ይገባል? የገለቴ ቡርቃ ጉዳይም ከዳር እንዲደርስ እናንተስ ምን ልታደርጉ አስባችሁ? ታሪኩን ስትሰሙ ምን ስሜት ፈጠረባችሁ? ኢትዮጵያ እንዲህ አይነት ጀግኖቿን መጠበቅ የለባትም ብላችሁ ታምናላችሁ ወይ? ያ ግን ፍትህ ለተበደሉ ሁሉ ይሁን ፍትህ ለገለቴ ቡርቃ አያልን አትሌት ገለቴ ቡርቃ በባለቤቷ ታደለ ገብረ መድን ገብረ ማርያም ሙሉ በሙሉ ያፈራችው ሀብቷ ጥረቷና የራሷ ከሆነ እንዲመለስላት ጥሪያችንን እናስተላልፋለን። እንቧይ ታረስ እንላለን። መልካም ቀን።